ኮሜንት ላይ የካንሰሩ ስፔሻሊስት አቡነ ሀራ ድንግል የካንሰሩ ስፔሻሊስት አቡነ ሀራ ድንግል በሉልኝ። ኃጢአት አይሻገርብሽ፣ እህል አይቀመስብሽ። በዚህ ገዳም የተቀበረ አይከሰስም፣ አይወቀስም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በእያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘሁ የተወደዳችሁ የእግዚአብሔር ቤተሰቦች የከበረ ሰላምታን አቀብላችኋለሁ። እንደምን አላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለአምላካችን ይሁን። ቤተሰብም ሁላችንም በእጅጉ ደህና ነኝ። በእያላችሁበት ሰላምታዬ ይድረሳችሁ። ዛሬ ወደ እናንተ አንድ መጽሐፍ ቅዱሳዊ ትምህርትና ሰዎች እንዴት በሰው ሰራሽ ትምህርት ተጠላልፈው እንደወደቁ የሚያሳዩ ደግሞ ምስሎችን እጋብዛችኋለሁ። መጽሐፍ ቅዱስ ግን መጀመሪያ ምን ይላል? የተደጋገመ ቃል ቢሆንም ሁልጊዜ እናንተ የምታውቁት የምትናገሩት፣ ልባችሁ ያረፈበት ቢሆንም እንደገና እንደገና እንደገና በመናገር ደግሞ የበለጠ ልባችን ያርፍበት ዘንድ እፎይልበት ዘንድ ይህንን ክፍል ይዤ ወደ እናንተ መጥቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ቃል ምንድን ነው የሚለው ከሐዋርያው ከቅዱስ ጳውሎስ መልዕክት ነው የምወስደው። ሮሜ ምዕራፍ ሶስት ከቁጥር ሀያ አንድ ሮሜ ምዕራፍ ሶስት ከቁጥር ሀያ አንድ እንደው መቼም ኢየሱስ ክርስቶስ አዳኝ ነው ሲባል ራሳቸውን የሚያማቸው የሚያዞራቸው ድንግል ማርያም የወረደች የሚመስላቸው ጻድቃን ቦታ ያጡ ስፍራ ያጡ የማዳን ስፍራ የተነፈጋቸው አድርገው የሚያስቡ ኢየሱስ ሲነሳ ጻድቃንን ሁሉ የመዳን መንገድ አድርገው በኢየሱስ ልክ የሚያስቀምጡ ክፉ በሽተኞች አሉ። ምንም ማድረግ አይቻልም። የእግዚአብሔር መልእክተኛ፣ ሐዋርያው ቅዱስ ጳውሎስ ቃል በቃል ከኢየሱስ ክርስቶስ ሰምቶ በነገስታት በአሕዛብና በእስራኤል ሁሉ ፊት ስሜን ተሸክመ ትሄዳለህ የተባለው ሐዋርያ ያንን ሰማይና ምድር ሊሸከሙት የማይችሉትን አጋንንትን ከሰው ልጆች ያራገፈውን ስልጣናቸውን የሻረውን ወደ ጥልቁ የጣለውን ያንን ብርቱ ስም ተሸክሞ ያን መልእክት ተቀብሎ ወጥቷል። ስለዚህ ይህ ሐዋርያ የኔ መልእክተኛ ነው። ለእኔ የተላከ መልእክተኛ ነው። ለጽጌ ድረስለት ለገሊስ ድረስላት ተብሎ የተላከ መልእክተኛ ነው። ዘመን ቆጥሮ ከዘመናት በኋላ ለእኔ የደረሰ ሐዋርያ፣ ለእኔ የተላከ ሐዋርያ። እኔ ጳውሎስን እኮ በአይን ማየት አያስፈልገኝም፣ ሕያው የሆነ መልእክቱ ግን ደርሶኛል። ክብር ለአምላኬ ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ በቀጥታ ከኢየሱስ ክርስቶስ የተላከ ሐዋርያ የተናገረውን እንደገና እንደገና እንደገና ነው ምለው። እኔ አሁንም እንደገና የሚያማቸው እንግዲህ ይታመሙ፣ የሚያዙራቸው ያዙራቸው፣ ምንም ማድረግ አይቻልም። ይሄን ስም እንደገና በመጥራት ይሄን መዳን እንደገና በማወጅ ወደፊት እንገሰግሳለን። በግዕዙም በአማርኛው እንዲህ ጥርት ብሎ ተቀምጧል። የግዕዝ ባለቤት ነኝ ቋንቋ የኔ ነው ቅዱስ ቋንቋ ነው የምትለው እንኳን ምን አለ? ምን አለ? ራሷ ቤተ ክርስቲያኒቱ በራሷ ባለሙያዎች ያዘጋጀችው የግዕዝ ቋንቋ መጽሐፍ ቅዱስ ምን አለ? እንዲህ ይላል በጣም ደስ የሚል መልእክት እኮ ነው የሐዋርያው የቅዱስ ጳውሎስ መልእክት። ወደ ሮሜ ሰዎች ምዕራፍ ሶስት ከቁጥር ሀያ አንድ ይዝየሰኬ አስተራየት ጽድቅ እግዚአብሔር እንዘ እጅት ገበር ገገወ ኦሪት። የሚገርም አነጋገር ነው ደግሞ ግዙ የሚገርም አነጋገር ነው። ይዝየሰኬ አስተራየት ጽድቅ እግዚአብሔር እንዘ እጅት ገበር ገገወ ኦሪት ዛሬ ግን ዛሬስ የእግዚአብሔር ጽድቅ የኦሪት ሕግ ስራ ሳይሰራ የኦሪት ሕግ ሳይደረግ ሳይፈጸም የእግዚአብሔር ጽድቅ ተገለጠች። የኦሪት ሕግ ሳይሰራ የእግዚአብሔር ጽድቅ ተገለጠች። ኦሪት ወነቢያት ኮንወ ሰማይ ተከመ በአሚን በኢየሱስ ክርስቶስ የጸድቁ ባሀበ እግዚአብሔር ኩሎሙ ላይ አምኑ ቦቱ በእርሱ የሚያምኑ ሁሉ በእግዚአብሔር ዘንድ ይጸድቁ ዘንድ በኢየሱስ ክርስቶስ ኦሪትና ነቢያት ኮንጎ ሰማይተ ከመ በአሚን በኢየሱስ ክርስቶስ ይጸድቁ። ኦሪትና ነቢያት ለኢየሱስ ክርስቶስ ምስክር ሆኑ። ለምን? በኢየሱስ ክርስቶስ የሚያምኑ ሁሉ በእግዚአብሔር ዘንድ ይጸድቁ ዘንድ። ኦሪት ወነቢያት ኮንጎ ሰማይተ። ኦሪትና ነቢያት ምስክር ሆኑት ለምን በኢየሱስ ክርስቶስ የሚያምኑ ሁሉ በእግዚአብሔር ዘንድ ጻድቃን ይሆኑ ዘንድ ምስክር ሆኑ የሚያምኑ ሁሉ በእርሱ የሚያምኑ ሁሉ በእግዚአብሔር ዘንድ እንዲጸድቁ ኦሪትና ነቢያት በኢየሱስ ክርስቶስ አዳኝነት ምስክር ሆኑ የፈለጠ ወኢሌለየ አለየም አልከፋፈለም። እስመ ኩሎሙ አበሱ ወጀገዩ ውሃ ደጉ ስብሐተ እግዚአብሔር። እስመ ኩሎሙ አበሱ፣ ሁሉም በደሉ። ወጀገዩ አጽንኦተ ነገር ነው በደሉ በደሉ። ሁሉም አንድ እንኳ ሳይቀር በደለኞች ከሆኑ ዋሃ ደጉ ስብሐተ እግዚአብሔር የእግዚአብሔርን ክብር ጣሩ። ወፅድቅ ሰኬ በከንቱ ኮነ በጸጋ ዚያሁ ጽድቅ ግን እንዲያው በጸጋው በከንቱ ነው የሚለው፣ የሚገርማቸው ነገር ወፅድቅ ሰኬ በከንቱ ኮነ በጸጋ ዚያሁ በእርሱ ስጦታ እንዲያው በከንቱ በከንቱ ማለት እኮ በአንተ ዘንድ ነው ከንቱ። እንዲሁ በከንቱ የተባልከው ለአንተ ነው። በእግዚአብሔር ዘንድ ግን ትልቅ ዋጋ፣ አለምን የሚያናውጥ ለዓለም ብቁ የሆነ ዋጋ የተከፈለበት ነው። ለአንተ ግን ምንም ያልከፈልክበት እንዲያው እንዲያው በጸጋው የተደረገ ሆነልህ እስመወዳ እግዚአብሔር ወገብሮ ስርየተለአሚን ወደሞ ከመያስተሪ ጽድቆ በላይ ለላበሱ እምትካት ከቀድሞ ጀምሮ በደለኞች ለሆኑ ሁሉ እኮ ነው የሚለው። እግዚአብሔር ጽድቁን ያሳይ ዘንድ እግዚአብሔር በጎነቱን እግዚአብሔር ምረቱን ያሳይ ዘንድ በትግስቱ ወኦሆ በሂወቱ በእሽባይነቱ በበጎነቱ ክብር ላምላካችን ለእግዚአብሔር ከመያይመር ወይወም ከመጣድቁ ወያ ጸድቆ ሞለል ሊያምኑ በአሚን በኢየሱስ ክርስቶስ በኢየሱስ ክርስቶስ የሚያምኑ ሁሉ ይድኑ ዘንድ ይጸድቁ ዘንድ ይህንንም ደግሞ አውቀው ይቀበሉት ዘንድ ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ የቤተክርስቲያኒቱ የግዕዝ መጽሐፍ ይሄን ያህል አጽንዖት ሰጥቶ አጽንዖት ሰጥቶ ይናገረዋል። አማርኛውስ ምን አለ? አሁን ግን ይእዜሰ ያለው ነው። ይእዜሰ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ዘእንበለ ሕገ ገወሪት ያለ ሕግ ሕግ ሳይደረግ አትግደል፣ አትስረቅ፣ አታመንዝር ሳይደረግ በዚህ ተጠያቂ ሳትሆን ጽድቅ እግዚአብሔር አስተራለት የእግዚአብሔር ጽድቅ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እና ይህንን እውነት የት እንጣለው? አይ ይሄ ማለት እኮ ብለን ለምን ለማጣመም መከራችን እናያለን። በግልጽ ቋንቋ መልእክተኛው በግልጽ ቋንቋ በማያደናግር ምንም ሌላ ትርጉም ሌላ ወለምታ ሌላ መንሸራተት ሳያስፈልገው ግልጽ በሆነ በሚያግባባ ቋንቋ የተነገረ ቃል ነው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና በማንና በማን ልዩነት የለም። ሕግን በሚያደርጉ በአይሁድ፣ ሕግን በማያደርጉ በአሕዛብ ልዩነት የለም። እንዲህ አድርጎ የጠራ ጌታ አሁን እናንተ ሕግን የምታደርጉ ማቁሙ፣ በቃ እሱ አይደለም መፍትሄው እሱ መፍትሄ አልሆናችሁም። እሱን ማድረግ አትችሉም። ታወሩታላችሁ፣ ታስተምሩታላችሁ፣ ትሰብካላችሁ። አትግደል፣ አትስረቅ ይሰበካል። እንደቁድ ግን አትችሉትም፣ አትፈጽሙትም። አቁሙ፣ በቃ እንዳይዛብ ሁኑ ከፈለጋችሁ። አሁን ልዩነት የለም። አሁን ሁለትነት ጠፍቷል። አሁን ምንታው ጠፍቷል። አሁን ልዩነት የለም። አንተ እኛ መባባል የለም አንተ አይዛብን እኛ የአብርሃም ልጅ መባባል የለም። በኢየሱስ ክርስቶስ የሚያምኑ ሁሉ ይጸድቁ ዘንድ የእግዚአብሔር ጽድቅ አሁን ተገልጧል ያለ ህግ፣ ያለ ህግ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ልዩነት የለም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ሁሉም እኛ የሚባል ትምክተኝነት ይቅር። እኛ ከጥንት ከጠዋት ሲጀመር የሚባል ነገር የለም። ይኸውልህ ሁለት ሺህ ዓመት ያመንህ አማኝ ነኝ የምትል ኦርቶዶክሳዊ ዛሬ ካመነ ሙስሊም ጋራ ዛሬ ካመነ ከሌላ አይዛብ ጋራ እኩል ዳ ምንም አታመጣም። ምንም ኪዳንና ስርዓት የህግ መሰጠት ሁሉ ከእነርሱ የነበረላቸው አይሁድ አልጠቀማቸውም። ሁሉ ኃጢአትን ሰርተዋል። ኢፈለጠ ወኢል የለየ፣ አንድም አለየም። እገሌ ብሎ ለናሙና የሚጠቅሰው አንድ ሰው የለም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት እንዲያው በጸጋው ይጽድቃሉ። አይበቃህም። ይሄ አይገዛህም። ይህ ልብህን አያሳርፈውም። እባክህ ቆም ብለህ አስበው። ለገር ለድርሳን ከምትሟገትበት በላይ ለዚህ ትልቅ ክብር ሰጥተህ አስብበት። አንተ ሕይወት፣ ጽድቅ፣ ቤዛነት፣ መዳን ይገኝበታል የምትለውን አሳያለሁ። ከዚህ ቀጥዬ የውልህ አንተ ስራ ሁሉ የመርገም ጨርቅ ነው። ወኮነ ጽድቅ ከመጸርቀ ትክቶ ጽድቃችን ነቢዩ ኤርሚያስ የተናገረው ጽድቃችን እንደ መርገም ጨርቅ ሆነ። በዚያን ዘመን የመርገም ጨርቅ ማለት ትልቅ ርኩሰት ትልቅ ርኩሰት ትልቅ ይሄ መጽሔፍ የሚታይበት የሚገለጥበት መገለጫ ነበር። እንደዚያ ሆነ ጽድቃችን እንዲው፣ ጽድቁ ይቅር እንጂ ያን ያህል የመርገም ጨርቅ መሆን አለበት? እንደ ጽድቅ ብለ የሰራው እንደ መርገም ጨርቅ መሆን አለበት እንዴ እንዴው ጽድቁ ቢቀርና እንዴው ዝም ብሎ ቢቀር ዝም ቢባል የመርገም ጨርቅነቱ እዚያ ያን ያህል እንዴው እርኩስ እርኩስ ባይሆን ምን አለበት? ግን አየኸው፣ ስራ ምን ያህል አጸያፊ እንደሆነ። ዛሬም ከክርስቶስ ተለይተህ በራሴ በእኔ የምትለው ነገር ካለ ያው ነው ወንድሜ፣ የመርገም ጨርቅ ነው። የመርገም ጨርቅ በአዲስ ኪዳን ርኩሰት ሁኖ አይታይም፣ አይሰበክም ዘር ነው። መራቢያ ነው። ቅዱስ ነው። በዚያን ጊዜ ግን ኦሪቱ ህጉ በነበረበት ጊዜ እንደዚያ ተደርጎ ይጠቀስ ነበር። የዘር ፈሳሽ የወንድ እንኳን የዘር ፈሳሽ ጭምር እንደዚያው ነበር፣ ርኩሰት ነበር። አዲስ ኪዳን ላይ ግን እንደዚህ አይደለም፣ ሁሉ ነገር ተሽሯል። ምክንያቱም በኢየሱስ ክርስቶስ በሆነ ቤዛነት እንደው በጸጋው ይጸድቃሉ ስለተባለ እግዚአብሔር ያንን ነገር በልጁ ስለዘጋው፣ በራሳችን ጥረት በራሳችን ድካም የእግዚአብሔርን መንግስትን ይዛለን የምንልድ ከሆነ አሁንም ከዚያ የመርገም ጨርቅ ያልወጣንና በእግዚአብሔር ቁጣ ስር እንዳለን ልነግራችሁ እፈልጋለሁ። እኔ አይደለሁም ቃሉ ስለሚል፣ የቃሉ ምስክር መሆን ስላለብኝ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። እርሱንም ልብ በሉ፣ እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። አያችሁ። የኃጢአት ማስተስሪያ የልጁ ደም ነው። አንተ የምታመጠው ምንም አይነት የጽድቅ ስራ የለህም። መልካም ስራን አበርትተህ እንድትሰራ ትጠየቃለህ። እግዚአብሔርን ታከብር ዘንድ፣ አምላክ ይወድህ ዘንድ በበጎ ስራ ተገለጥ። ነገር ግን የዳንሆ በደሙ ነው። የዳንኸው በኢየሱስ ክርስቶስ ስራ ነው። በጸጋው ድነሃል፣ እንዲያው በከንቱ ድነሃል። ስለዚህ የምትሰራው ስራ ሁሉ ከንቱ ነው፣ ለመዳን አይሆንህም። ያዳንህን ጌታ ታከብርበት ዘንድ ግን ስራ አልተከለከልህም፣ እንድትሰራ ታዛሃል። እውልህ በኢየሱስ ክርስቶስ ድንሃል የአንተ ስራ ከንቶ ነው ስትባል፣ እና ላመንዝር እና ልስረቅ እንዲህ አይነቱን ጠማማ አስተሳሰብ አስወግድ። እንዲህ አይነቱ ክፉ ሊና ከአንተ ይውጣልህ። የዳንኸው በኢየሱስ ክርስቶስ በደሙ ነው፣ እንዲያው በጸጋው ድንሃል ነው የተባልከው። ስራ ትስራ ያለ የለም። አይ እኔ በስራዬ ድናለው ካልክ ሞክራት። ሞክራት። የእግዚአብሔርን ልጅ ደም ከንቱ ያደረግ፣ ኪዳኑን ያክፋፋህ አንተ የሚብስ ቅጣት እንደሚጠብቅህ እንድታውቅ እፈልጋለሁ። ይህንን ማወቅ አለብህ። በሰው ስራ ተመርኩዝህና ተደግፈህ ከኢየሱስ ደም ይልቅ ምናምንቼ ነገር እየሰበሰብህ አፈርና አቧራ እየዛቅ እየተቀባባህ ደህንነትን አገኛለሁ እያልህ ከደሙ ይልቅ ከስሙ ይልቅ በፍጡር እየታመንህ ፍርደኛ እንዳትሆን እንድትጠነቀቅ እመክርሃለሁ። እስቲ ቤተ ክርስቲያን ውስጥ ምን እየሰበከች እንዳለ አንድ ነገር ላሳያችሁ። ጀምር የተዋህዶ ልጆች እስኪ ኮሜንት ላይ የካንሰሩ ስፔሻሊስት አቡነ ሀራ ድንግል የካንሰሩ ስፔሻሊስት አቡነ ሀራ ድንግል በሉልኝ። ዓለም ሁሉ ይህን ታምር፣ ይኸው ሀምሳ ጊዜ ሼር ሀምሳ ጊዜ ኮፒሊንክ አድርጉልኝ። ይሁት ይህ ወንድማችን ከዚህ በፊት በቦምብ ፍንጣሪ ተመጥቶ ካንሰር ሆነበት። በአቡነ ሀራ ድንግል እምነትና ጸበል እዚህ ቦታ ላይ መጥጦ፣ አሁን ግን ሂዶ ሲመረመር በእምነትና በጸበሉ ይሁት ይህን የመሰለ ተፈውሰሃል ካንሰር የሚለው ጠፍቶልሃል ተብሎ ለምስክርነት በቅቷል። ጻድቆ አቡነ ቡናሃራ ድንግል ሁላችሁንም ለምስክርነት ያብቃችሁ። የሁላችሁ እንዲሁ ዝም ብሎ ከሜዳ የመጣ ወንበዴ፣ እኔ እኮ ይገርመኛል ከሜዳ የመጣ አነጋገሩ እንኳን የቤተ ክርስቲያን ለዛ የለውም። ስለ ቤተ ክርስቲያኒቱ ምንም የሚያውቀው ትምህርት የለው። አንድ ኩንታል አፈር ተሸክሞ አቡነ ሀራ ጻድቁ አባታችን ከካንሰር እና ስንት የካንሰር በሽተኛ አለ። አይደለም እንዲ። ለምን አፈሩን ይዘህ ሂደህ በየሆስፒታሉ እየቀባ ለምን አታድነው? ጥቁር አንበሳ ሞልቶልህ አደለ? ሂድ እስቲ ወንድ ከሆንህ፣ ጻድቁ ጻድቅ ከሆነ ሂድ እስቲ ጥቁር አንበሳ ሆስፒታል የካንሰር ህሙማን ቦታውን አጣበውሃል። ሂድ ሂድና ሲቀባቸው ሲፈወሱና ምስክር ሲሰጡ አሳየን። ዝም ብለህ እንዲያው የተጠባበሰ ጠባሳ አምጥተህ እንዲያው ድኖ ተፈውሶ ትለኛለህ። እንደ አንተ ቤተክርስቲያን አሰዳቢ አንተ ነውረኛ ሰው ነህ። ሀይ የሚልህ የለ ነጋዴና ሆዳ። አገልጋይ ስለሆነ ያለው ሁሉ እንጨትም ሽጠህ ድንጋይም ሽጠህ አፈርም ሽጠህ ብቻ ብር አምጣለት። ስለ ዘላለም ሕይወት፣ ስለ ኢየሱስ ክርስቶስ ደም ግድ የማይላቸው በጣም የሚያሳፍሩ አገልጋዮች። ከካንሰር ድሞ ገዚ እንዲህ ትዋረዳለህ እኮ ህሙማኑ ሁሉ እኮ በየቦታው በየሆስፒታሉ አሉ። እውነት እሱ አፈር ቢያድን ኖሮ የግድ ከሱ በሱ ቦታ ብቻ የሚመጡ ይዳኑ ብለህ ታስብ ነበረ? እሱ አፈር ቢያድን ኖሮ እንዲው ቦታ ይበቃህ ነበረ። የዳነው ሰውዬስ እንዲያው ያስችለው ነበረ? እየሄደ ህሙማኑን ሁሉ እየቀባ አይፈውስም ነበር? የሚያሳፍር ቅሌት። በተለይ እንዲህ በዚህ ዘመን ይህን ያህል መዋሸት። የተጻፈው ግርልና ድርሳን በውሸት ቤተክርስቲያኒቱን ሞልቷት እሱነን መግፋት አቅቷቸው ምጥ ይዟቸው እየተጨነቁ ባሉበት አንተ ደግሞ ሌላ ትደርታለህ። ምን አይነት አለም አፈር ነው። ያሳዝናል። በጣም ያሳዝናል። ምን አለ በስሙ ብትታምሙ በስ ይሄ ስም እኮ እንኳን በሽተኛ አይደለም በሽተኛ አይደለም፣ አጋንንት ማስወጣት አይደለም፣ ሙታንን እኮ የሚያስነሳ ስም ነው። ሙታንን አንሱበት፣ እንካችሁ ስሜ ተብሎ የተሰጠ ስም እኮ ነው። ምን አለ አንድ ሁነን በስሙ ታምነን ስምህ ህይወት ይሁነኝ፣ ስምህ ፈውስ ይሁነኝ፣ በስምህ ታመናለሁ ጌታዬ፣ መድኃኒቴ ብለን ምን አለ በኢየሱስ ክርስቶስ ብናምን። ያሳዝናል። እኔ እኮ ይህንን ክፍል ቆም ብዬ እንዲው ቪዲዮ ላይ እያየው ባለሁበት ሌላ ደግሞ በጣም የሚገርም ነገር አየሁ። የዋልድባ ገዳም ሁላችሁ ታውቁታላችሁ። የሴቶች ገዳም ነው ሰቋር ዋልድባ ሴቶቹን ሰብስቦ ቢጫ ለብሰው፣ የቆሸሸ ቢጫ ነው ያልታጠበ ልብስ ነው። በፊታቸው በጾም በጸሎት የጠወለገ ነው። ምን ብለው እና ያገዳም ምንድን ነው የሚለው የላመ የጣፈጣ አይበላበሽ፣ ኃጢአት አይሻገርብሽ የተባለችው ሰቋ ዋልድባ ገዳም እያለ ይሰብካል። ኃጢአት አይሻገርብሽ እህል አይቀመስብሽ፣ በዚህ ገዳም የተቀበረ አይከሰስም አይወቀስም። ዋልድባን ገዳም የመሠረተው ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑ እጅግ በጣም ያስደንቃል። የቦታው ቃል ኪዳን ኃጢአት አይሻገርብሽ እህል አይቀመስብሽ፣ በዚህ ገዳም የተቀበረ አይከሰስም አይወቀስም የሚል በመሆኑ በዚህ ቃል ኪዳን መሰረት ታዲያ በዋልድባ ገዳማት በቀን ከአራት በላይ አስክሬን ይቀበራል። በዚህ ዘመን ቆም ብሎ ማሰብ የለም እንዴ? ጭራሽ ይሉንታ ቢስ አቡነ ማትያስ እኮ ጊዜ፣ ኧረ እባካችሁን፣ ገድላት ድርሳናቶቻችን ይታረሙ። ኧረ እባካችሁን፣ የሰው ያለ፣ የሊቃውንት ያለህ፣ ኧረ ጉድ ሆን፣ ኧረ አንገታችን ደፋን፣ እያሉ እኮ ነው እንጂ ኧረ ይብቃ። አረ ወደ ልባችን እንመለስ። አረ አደብ እንግዛ። ምን አለ ኢየሱስ ክርስቶስን ይሄንን ያህል ብትሰብኩት? ምን አለ ኃጢአት አይሻገር ብህ ኢየሱስ ክርስቶስ ያንተን ደም ተላልፎ እኔን ኃጢአት አያገኘኝም ብለን ብንሰብከው ምን አለ ያንተን ስም ተላልፎ እኔን ሰይጣን አያገኘኝም ብንንምላለ ደምህ ሕይወቴ ነው ደም ቤዛ ነው። ደም ማረፊያ ነው። እንዲሁ የተሰጠኝ የአብ ስጦታ የነው ብንል ምን አለ። ቦታ ዝም ብለን ምድረ በዳ እንደዚህ ይህን ያህል እንደ መከራችን እያየን ከምንሰብክ ሰው ሰራሽ ትምህርት ይዘ እንዲህ ከምንገታገጥ ምን አለ እግዚአብሔር አብ የሰጠንን ኃጢአት የማይተላለፍበት አጋንንትን የሚያቃጥል ደም ኃጢአትን የሚበላ የሚያነድ ደም እኔን የሚያጠራ የሚያነጻ የሚቀድስ ደም፣ ምን አለ ብንሰብከው፣ ምን አለ ለዚህ ብንሰጥ። በጣም የሚያሳዝን ነገር ነው። በጣም የሚያሳፍር ነገር ነው። በጣም ይገርማል። የተወደዳችሁ የክርስቶስ ቤተሰቦች በቀጣይ መልእክት እስክንገናኝ ድረስ ሰላም ሁኑልኝ። እግዚአብሔር ባርካችሁ፣ ጸጋውን ያብዛላችሁ። ይህንን መልእክቴን ግን ለሌሎች እንዲዳረስ እባካችሁን የተቻላችሁን ሁሉ ሼር በማድረግ እንድታባዙልኝ እንዲዳረስ እንድታደርጉልኝ በእግዚአብሔር ስም መማጸናችኋለሁ። ዩቱቤን ቲክቶኬንም እንደዚሁ ከፍታውን እንዲጨምር እንድታደርጉልኝ አሳስባችኋለሁ። ተባረኩ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑ።